አሻም አሻም አሻም አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳት ገነነ ሊብሮ ነኝ በአሻም ቲቪ። ሻም ሻም ሻም ሻም ሻም በስም የሚያላቃችሁ የአሻም ቤተሰቦች እንደምናችሁ። ዛሬ እንግዲህ ለእናንተ አሪፍ አሪፍ ወሬ ላውራ። እዚህ ሲይመል ጨዋታችን በጣም አሪፍ ነው። ምን እርግጫ የሌለበት፣ ታክል የሌለበት፣ ጥለዛ የሌለበት አሪፍ አሪፍ ወሬ ይችላሉ። ጨዋታችን እንግዲህ በመልስ ምት ነው የምንጀምረው። መልስምት ሲባል ተጠልዘው አይደለም በመሬት ነው በመሬት ነው። ሁሉ ነገር አሪፍ የሚሆነው ማለት ነው። መሬት ላይ ብዙ ነገር አለ። ሰው ዝም ብሎ ነው ጨረቃ የሚወጣው ማለት ነው። ሁሉ ነገር እዚህ ነው ያለው። ዛሬ እንግዲህ ምን እናውራ? አንድ ሶስት አራት ወሮች ይኖሩናል። ምንናውራ ምናውራ ስለ ቦብ ማርሌይ ስለ ጃማይካዎች ብናውራ ጥሩ ነው። ቦብ ማርሌይ እንግዲህ መጀመሪያ እኮ እኛ እነሱ ታውቁ በቀዳማዊ ኃይለ ሥላሴ ነው እንግዲህ፣ እሳቸውም ለትልቅ እንትን አላቸው እንደ አምላክ ነው የሚያዩአቸው እኮ እነሱ ጃማይካዎቹ። መጀመሪያ ጊዜ እንግዲህ እሳቸው እዛ ጃማይካ በሄዱ ጊዜ ኃይለኛ ዝናብ ዘንቦ ያቀምኩ ዝናብ ዝናብ አውሮፕላን ውስጥ 45 ደቂቃ የተቀመጡት ህዝቡ እንዴት ቤት ይውጡ፣ በቃ ህዝቡ በቃ ሰገነቱ ሌሉ፣ በጣም ብዙ ሰው እንደ ንብ ሰፍሮ ሰገነቱም እራሱ ተደረመሰ ወደቀ። 45 ደቂቃ ያው እሳቸው እንግዲህ ያው እዛ አውሮፕላን ውስጥ 45 ደቂቃ ቆዩ። ያላልኮቹም ወጡ ከዙ ከተገናኙ ከመሪያቸው ከተገ በጣም ደስ የሚል ነው። እና ለኢትዮጵያ ትልቅ ፍቅር አላቸው። ምና መኖር ትችላላቸው ኢትዮጵያ ውስጥ መኖር ትችላላችሁ። የመጀመሪያዎቹ ጃማይካዎች በ1960ዎቹ አጋማሽ አካባቢ ነው የመጡት። 66፣ 65 ምናምን አካባቢ ነው የመጡት ቦታ ሲፈለግ እንግዲህ ሻሸመኔ ተገኘ። እኔ ያለሁበት ከተማ ማለት ነው፣ ሻሸመኔ ተገኘ። እዛ መጥተው ሰፈሩ። ነዲዝማን ና አላን አልነበር ዲዝማን ነዳካ ሌሎችም ጀማይካዎች መተው በቃ እዛው ሰፈሩ እና ከህዝቡ ጋር መገናኘት አለባቸው። ከከተማው በጣም ራቅ ብሎ ወደ አምስት ኪሎ ሜትር አራት ኪሎ ሜትር ሩቅ አማሲኖች አሉበት ሰፈር ነው ያሉት ማለት ነው። እና ከህዝቡ ጋር መገናኘት ስላለባቸው በምን ይገናኙ? ድሮ እኮ የመኖች በጣም ብዙ የመኖች ኢትዮጵያ ውስጥ ይኖሩ ነበር። እና እነኛ የመኖች ከሰው ጋር መገናኘት አልቻሉም ነበር። በኋላ ሻይ ቤት ከፈቱ። ፓስቲ፣ በቃ ሰው እየገባን ፓስቲ ይጠዋል። በቃ ፓስቲ ሱሰኛ የሆነ ሰው ማለት ነው። አያችሁ፣ በዚህ መንገድ ተገናኙ ማለት ነው እና ፓስቲ ያስለመዱ እንግዲህ። ፓስቲ እኮ እስካሁን ኢትዮጵያ ውስጥ ተወዳጅነትን አልፋ ሻይቤትን ቤትን ስራ የጀመሩት እነሱ ናቸው። ሻሸመኔ የሚ ሳላ ሻይ ቤት ሚባላል። አሜ ፓስቲ እንግዲህ እነሱ ዛ ጃማይካዎቹ ከመጡ በኋላ በምን ይገናኙ? ኳስ ግጥሚያ ተደረገ። ጃማይካዎች ቡድን አላቸው ተባለ። አላቸው ገሞራ የሚባል በጣም አሪፍ ቡድን ነበር። ሻሸመኔ በጣም በቃ ይነቀነቀ ሙክታር እነ ጣሰው እነ አለማየሁ ታምሬ በቃ እነ አዲስ የጀነበ ተሾመ በቃ እነሱ ሁሉ በጣም አሪፍ ቡድን ነበረ። ማን ሐዋሳ እየሄደ ነበር። ጃማይካዎች ቡድን አላቸው ተባለ። በቃ ከተማው ትነግረኝ፣ ከተማው ሰው ሁሉ መጣ ግልብጥ ብሎ ላይ ገመሯ እኮ ማንም ያሸንፉ አለ ሜዳው ሰባት ለዜሮ ጃማይካዎች። አልአንኮል የሚባል ሀይለኛ ተጫዋች ቀይ ረጅም ነው በቃ እንዲህ በአናታቸው በምናምን እያንቀረቀረ ቀይ ወሰደ ይከተዋል ሰባለባል በቃ አላ አላና አላና በቃ ማን ነው ዝምቶ ረጅም ሰው ፀጉሩ በቃ ቀይ ፈረንጅ በቃ በጣም በቃ አሪፍ በቃ ህዝቡ በቃ የአገር ውሪ በቃ ወጣቶቹ ተከትለው ህፃናቶቹ እኔም ከውሪ ውስጥ ከውሪዎቹ አንዱ ነኝ። በቃ አላ በጣም እሱ ተከትለን እዛ አደረስነው። ጀማይካ ሰፈር ማለት በቃ በጣም ጎበስ ተጫዋች በቃ ሲያንቀረቅብ በቃ እንዲህ እንዲህ እንዲህ ያንቀርቅብ በጣም አልኛ ተጫዋች ነው። አላ በነገራችን ላይ አላ እኮ ለአየር መንገድ ሲጫውታል። አሁን ቅዱስ ጊዮርጊስ ነው አይደል የመጀመሪያውን ፕሮፌሽናል ተጫዋች ያስፈረው የሚባለው በሰባት የናይጄሪያ ተጫዋች ታቁታላቸዋል። እሱን ነበር ያስፈርም። ግን ከቅዱስ ጊዮርጊስ በፊት እኮ አየር መንገድ አላንን ቀጥሮ ሲያጫወተው ነበር። ጊዮን ሆቴል ነበር ያሳርፉት። ዚዛ ጊዮኖቴሉን ቡድም ያሰልጥን ነበር። አላንኮል ማለት ነው። ያው እንደዚህ አጣጣ መዝብዞ ሁሉ ሪጎር ያገባል። ከኮርና መጥቶ ነበር። በጣም አይለኛ ተደናቂ ተጫዋች ነው። የአላንኮል ማለት ነው እና አየር መንገድ ነበር ከነ ሰለሞን ሽፈራ እነሱ ይነግሯቸዋል። የበለጠ ስላላ አሜሪካ ሀገር እንደ ሰለሞን እንደ ሲራክ ምናምን አብሮ ተጫውቷል። ጠይቋቸው፣ እነሱ ይነግሯቸዋል። እና አላንድ አይነት በጣም ጎበስ ተጫዋች ነበረ አላንኮል፣ እና በጣም ነው የምንወደዛ። ሻሽም እንዴ በቃ አላን ወደ ከተማ ወጣ ማለት የአገር ውሪ ተከትሎት ነው የሚሄደው። ሸንኮራ ትልቅ ሸንኮራ እየበላ ነው የሚሄደው። እና በቃ ህዝቡ ጋር ተቀላቀሉ፣ ኳስ እንትን ያደርጋል። በጣም ተወዳጁ ነው። በዚህ መሀል የሆነ ሰው መጣ ቦብ ማርሌይ የሚባል ማለት ነው። ማንም ሰው የማያውቀው ማለት ነው። እኔ መይሰማ ቡድን ይጫወት ነበረ። ይሰማ ተማሪ ነው ሰባተኛ ምናምን ስምንተኛ ምናምን ተማሪ መይሰማ። እንትን የላቸው በረኛ የላቸው ምናምን በረኛ ነበር ጎበዝ በረኛ ነበርኩ። ጠይቋቸው እና በረኛው እ እነሱ አስገብኝ። ስራ መቀጠር አለበት ስለተባለ ሻሸመኔ መጋዘን አለ እርሻ ሰብል መጋዘን የሚሰራበት እዛ ሰራ ነበር። ምን ሙያ ኖሮ እንዳትል በቃ ባሬላ መሸከም እና እዛ ተቀጥሬ ሰራ ነበረ። በቃ ለመይሰማ ቡድን እጫወታለሁ። የምሰራበት ቦታ ትምህርት ቤቱ የጃማይካዊ ሰፈር ትሬኒንግ የማደርግበት ቦታ በ150 ሜትር ራዲየስ ነው። ወደ ከተማ አይሄድም። በቃ እዛ ጃማይካዊ ሰፈር ነው። እና ትሬኒንግ ሊሰራ ወደ አውራ ጎዳና ሜዳ ሲሄድ፣ አውራ ጎዳና ሜዳ ማለት የአውራ ጎዳና መስሪያ ቤት ከጃማይካዎቹ ቤት ፊት ለፊት ነው። እና ኳስ ይጫወታሉ። ኳስ እየተጫወቱ ነው እና ዴዝማ ማርቲን ይባላል። በጣም የታወቀ ኳስ ተጫዋች ነው ለገሞሯ ቡድን የሚጫወተው ወደ በኋላም ማለት ነው። እና እኔ ወደ ትሬኒንግ እየሄድኩኝ ሜዳው ስለሚታይ ዴዝማን ያየሁት እና ዴዝ፣ አላና አይመጣም አልኩት። አላና የእኛ አሰልጣኝ ነው ቀድሞ ነው እዛ ኳስ የሚያንቀረቅበው ማለት ነው። እኔም ቀድሜ ሜዳው ለዛ ነው በቃ ሲያንቀረቅብ ደስ ይላል። አላና አይመጣም እንዴ ስለው ትልቅ እንግዳ መጥቷል አለኝ። በጣም ትልቅ እንግዳ አይመጣም አለኝ። ይሄ ለምን አይመጣም? ብዙ ጊዜ እንግዳ ይመጣል። ግን ያው እኔ ተሪንግ ሰርቼ ተመልሼ ስመጣ ኳስ ይጫወታሉ ጀማይካዎቹ። እዛ አራት ለአራት አምስት ለአምስት ሆነው ነው ዳኒ ደግሞ ተጎድቶ ወጥቶ ቁጭ ይላል። እንግዲህ የሚባለውን ሰው እያየሁትና ና ግባ ተጫወታሉ። አራት ለአራት ይጫወታሉ። አራት አይ እኔ ደክሞኛል በቃ ዳኛ ሆናሉኝ። በቃ ዳኛ ሆኜ በቃ የእዛን ቀን የቦብ ማርሌይ የተባሉን ሰው እያየሁት ማለት ነው። እና በቃ አብዶኛ ነው በቃ እንዲሁ አብዶ እየሰራ በቃ ይጧፈጣል ነው ይጥሎታል። አንድ አስር ሪጎሬ ይሰጥቻሉ። እሱ አንድ ሁለት ሪጎሬ ይሰጥቻሉ። ፊር አደረገ ምታ እንግዳ ስለሆነ ነው በቃ ቦምባርድ ምንድነው ብዬ ስጠይቃቸው ታወቀ ዘፋኝ ነው ባለ ይህ ተመላላሽ ነጋዴ ነው የሚስ ዝም ብሎ ማለት አሁን ይህ ነው እንግዳ ተብሎ በቃ አላን በጣም የጠላው ሰውየን የሰውየን ልበለ ቦማርዲ አላንን ያሰብን በቃ እንዳይወጣ እንዳይገባ በቃ እንዳናገኝ ሆ እኛ ደግሞ አላንን ካገ አላገኘን ምን ዋጋ አለው? ባሲያንቀረቀ በዚህ በቤት ውስጥ ገብቶ ምናም በቃ ደስት ሁሉ ሳይነካ ምናም በዛ፣ እና በጣም የሚገርመኝ ነገር አሌሉ ገበያ ል አሌሉ ገበያ ገበያ ሄደዋል። እኛ ደግሞ እዛ ሲያንቀረቅ በቃ ኳስ ሰው በሙሉ በቃ በቃ ዓለም በጣም ያንዳንዱት ማንም አንድ እሱን እኮ ዞር ብሎ ቢያዩ የለም ቦመሪ ማለት ነው። እና እሑድ ቀን ጌም ተደርጎ ነበረ፣ እነሱ ሰፈር ያው እኛም ጌሙ ላይ ተሳታፊ ነበርን። የሲ ቡድን ማለት ነው። እና ከዛ ተያይዘው ወደ እንትን ሄዱ ወደ ከተማ። ጨዋታው እንዳለቀ እኛም አብረን ተያይዘን ወደ ከተማ የመጣ ነው እና ምስራቅ ፀሐይ ሆቴል የሚባል አለ እና እዛ ሆቴል ውስጥ ትልቅ ድግስ ተደግሶ የፖሊስ ሰራዊት ባንድ መጥቶ ነበር ከአዲስ አበባ። እርግጥ ዓለማየሁ እሸቴ ይኑር አይኑር አላስታውስም። ግን በጣም ታዋቂ ዘፋኞች መቶ ነበር እና እዛ ገብቶ ነበር። ይሄ ሰውዬ እኮ ሊዘፍን ነው እኮ ጉዱን፣ ታያላችሁ። ሊዘፍን ገባ በቃ መድረክ ላይ በቃ በጣም ትልቅ እንትን ነው እና ውረድ አሉት። ልዘፍን ማን ያውቀዋል? እኛ እኮ ጀምስ ብርሃኑ፣ ኤልቪስ ፕሬስሊ ምናምን ነው እንጂ የምናውቀው፣ ማን ያውቀው የለም። ገብቶ ዝልል ዝልል ስትሄድ እዛ ደግሞ በጣም የሚገርም ነገር ነው ሰው ታዬ ተሰማ ይባል ዘፋኛ ፖሊስ ኦሆ ያበቡ እዛ አካባቢ የነበሩት በቃ ኦሮሞዎቹ ወጥተው በቃ እዚህ ይጨፍራሉ። እና ትዝ የሚለኝ እሱ ወጥቶ ይጨፍር ነበር ጃማይካዎቹ በዚህ በታ እየተሰማ የአበበውሌ በሚለው ዘፈን ምናልባት ሬጌ አድናቂዎች የአበበውሌ መጀመሪያ እሱ የጨፈረው ወጥቶ ቦብ ማርሌይ በዛ ሰፈር ቦብ ማርሌይ ብቻ ሁሉም ጃማይካዎች ማለት ነው። እና ሬጌ ዘፍን ብሎ በቃ ሰው የታ እየተሰማ የሚፈልገው እዛ ሻሸመኔ ደግሞ ሶዶ ሰፈር ይባላል ጉራጌዎቹ በቃ ይሄ ቦብ ማርሌይ በቃ ማንም አያስፈልግም ውረድ ተባለ። በዓለም ትልቁ ዘፋኝ ነው ተብሎ እኛ ምንም ሊገባን አልቻለም። እኔ ራሱ የጠላሁት በቃ አላንን ስለሚይዝብን ነው ማለት ነው። በዚህ የተነሳ ነው እንትን ያደርገው እዛ ዳኒ ቤት። ዳኒ በጣም ከተማ ውስጥ በጣም ነው የሚወደ ዳኒ። በጣም እሱ ቤት ሁለት ፎቶ አይቼ ነበር። አንደኛው ፎቶ ከአንድ ገበሬ ጋር የተነሳው ነው ቦብ ማርሌይ እና ፎቶ ልክ ቀጭ ሲያደርግ ሰውየው ፊቱን እንደዚህ ሸፍሯል። ከዚህ ሰው እየገለጸል ያካሱን አይቻልም። ሁለተኛው ቦምባድሪ ከኳስ ተጫዋቾች ጋር የተነሳ ነው። እነዚህ ልጆች የመልካወዲያ ልጆች ናቸው። ስመጥሮ አማሲ የሚባል ከኤርትራ ማለት የአንድነት ደጋፊዎች ተብሎ እዛ ትን ችግር ስለተፈጠረባቸው እዛ አስፍሯቸዋል። እነሱ የመልካወዲያ ልጆች ወደ ከተማ ለጨዋታ ሲመጡ ፎቶ ከነሱ ጋር ተነስቷል። ፎቶግራፉ በጣም ቢያስቀው ነገር እንትን የለውም ማለት ልክ ፎቶ ቀጭ ሲደረግ ሮጧል። ልጆቹ ተነስተው ሮጧል። ምንም በቃ ቦባሪጋ ቁስ የለ በቃ እየሮጡ ነው የሚታየው። ምንድን ነው ብዬ ጠይቀው ነበር። ዳይ ለምንድን ነው እንደዚህ ነው ብዬ እየ ፎቶ ሊነሱ ሲል አማዞን መጣ፣ አማዞን መጣ። ቀይ ተረሱ። አማዞን በጣም ከባድ ሰው ነው። ከባድ ሰው አማዞን ብላችሁ ስሙ ራሱ በጣም ያስፈራል። በቃ አንድ ሰውዬ በጣም በቁ ጉልበተኛ፣ አጭራውን፣ ትንሽ ሰውነቱ ከስቷል እንጂ አንድ ሰውዬ በሩ ላይ ሸና ተብሎ እግሩን እጁን በእጁን በቁንጨራ ቆርጦ ሰላለ። በጣም በጣም ያስፈራል ከስድስት ወታደሮች ጋር ተደባዱ ወንዝ ውስጥ ለውጥ ገዛ ተነስቶ ወታደሮቹን በሙሉ ጥላርጉ። አማዞን ከባድ ሰው በጣም ይፈራ። እንዲሁም እኔ ከአንድ ጓደኛ ጋር ጃማይካ ሰፈር ሄደ። በቃ አባሩን አባሩ። ቆንጨራ ኮ ነው በሁለታችን ማለ ያለፈ ቆንጨራ። ምንም ሳናረጅ ግን ብስክሌት ልሰርቅ ሄደ። እውነቱን ለመናገር እዛ ጃማይካዎቹ ብስክሌት ከውጭ ይመጣላቸዋል እና ህፃናቶችን ልጁን ገፍትረን ከብስክሌቱ ላይ ወርደን ይዘን ስሮጥ ነው ያባረ ያገኘም ማለት ነው። ጓደኛ ቦስት ይባላል። አሁን ደሴ ነው ያለው ሀይ በውስጥ ብስክሌት ያንን ልሰርቅ የድርቅ ጀማይካዎች ሰፈር አማዞን የወረወረብን አማዞን እንደዚህ በጣም ከባድ ሰው ነው እና ያንን ፎቶ ያየሁት አማዞን መጣ ብለው ልጆቹ ሩጫ ሲሮጡ፣ በቃ ባዶ ቦምባርዲን እንትን ያደረገው ማለት ነው። እዛ ደግሞ እኮ እነሱ ሩጫ በጣም ጎበዝ ናቸው። አይለኛ ሩጫ ትምህርት ቤት ነው። አንድ ጀማይካ እኮ ሴት ቀድማኝ እኮ በቃ ፍጭ እንዴት ሰባት ጊዜ ሰባት ጊዜ ሮጠን መቶ ሜትር ቀደበች። በሰባተኛው ጠልፌ ጣልኩ ተናድጄ። ስሙኒ ስሙኒ ነው ያስያዝ ነው ለእሱ 15 ሳንቲ ይሰጧት። ጀስሚን ጀስፎን ትባላለች የታወቀች ሯጭ። አን ሜሪ ቦርድ ጀስሚን ጀስፎ የትምህርት ቤቱ የአውራጃ፣ የሻ ክፍለ ሀገር በጣም አይለኛ አሯጮች ናቸው። ይሄ ባለሙ ላይ አይታችሁ የለውም? ጃማይካ አጭር ርቀት፣ ኢትዮጵያ በረጅም ርቀት ሦስት ሺህ ሜትር እንደረባቸዋለን። መቶ ሜትር ግን አንችላቸው ከልጅነት አብረን አድገን በአንድ ትምህርት ቤት በአንድ አሰልጣኝ በአንድ አመጋገብ በአንድ አየር ቤት ይቀድሙና የከታች ወርደን ብንሰራ ምናም ቢባል ጉሸት ሚኒጃ አይቸዋሉ። አብረን አድገን እንደሱ ናቸው። በተፈጥሮ ይበልጡ ማለት ነው። አዲስ አበባ መቶ ነበር። እዛ ጊሮ ሆቴልም ትንሽ አላዘፈኑትም። በቃ ስለማያውቁት ማለት ነው። እዚህ ከምጣቱ ፊት ዚምባብዌ ሄዶ ነበር። እዛ ዚምባብዌ ልዑል ቻርልስ የእንግሊዙ ልዑል ቻርልስ መጥቶ ነበርና፣ በቃ ልዑሉን እኮ ዞር የቦብ ማርሌይ አውሮፕላን ሲመጣ ሀገሩ ተደበላለቀ። በቃ ኤርፖርት ምናምን ሰው ይረሱ ሊውሉ በጣም ቦብ ማርሌይ፣ ቦብ ማርሌይ። በቃ ስቴዲየሙ ሙሉ፣ ውጭ በጣም ብዙ ሰው። ያ ሰው ያንን ፊልም እዛ ከሄደ በኋላ ዳኒ በፕሮጀክት ራሳይቶኛ ለኛ ውሬዎች ማለት ይህ ዚህ መጣ ሰ ነው እንደዚ ታወቀ ዘፈን ነው በቃ ና በለው አዲስ አበባ መጥቶ በነበረ ሰዓት አዲስ አበባ ስቴዲየም ነበር። ይዛፍናል ይተባሉ ይህን ነገር የነገረኝ ዳኒ ነው። ሲመጣ ዳኒ ቤት ነው ያረፈው። ዳኒ ቤት ነው ያረፈው። እሱ ይህን ፎቶ አይታችኋል፣ ይታያችኋል አለ። ቦብ ማርሌይ ሻሸመኔ የተነሳው ያቀፈው ያቀፈው ሕፃን ልጅ ዮሴፍ የዳኒ ልጅ ነው። በጣም ጎበዝ በረኛ ነበር። በኋላ አድጎ ከኔ በኋላ የተዛ ሻሸመኔ ጎበዝ በረኛ እሱ። ይህን ግን አይችልም እንዳትሉኝ እና የዮሴፍ ልጅ ነው ዳኒል ልጅ ነው ያቀፉ ቦምባሪ ማለት ነው ወንድ ወገናትም ሄደው ፎቶግራፉ እንደምታዩት ቦምባሪ ናላ በቃ ብዙ ጃማይካዎቹ እዛ ተነስተዋል ፎቶ ዳኒ የነገረኝ እሱ የመጣው መሬቱን ለማስመለስ ነው ደርግ መሬት ላራሹ ብሎ ሲወርስ ጃኖ አምስት ጋሻ ነበር የሰጧቸው ፊታውራሪ ሊዙላ የእሳቸው መሬት ነው እሳቸው ሳቸው ታወቅ ሀብታም ናቸው እሳቸው መሬት ነው። ጃኑ ወንዶ ሰጧቸው ለሳቸው። ይሄኛው ለጃማይካ አምስት ጋሻ መሬት ነው። መሬት ላራሽ ሁሉ ወረሰባቸው። አንድም ሁለተኛ እዚህ እንዲዘፍን ይፈልጋሉ። ኢትዮጵያ ስቴዲየም ገብቶ እንዲዘፍን ስለአብዮቱ ትጭ ንጉሱ ነው አንፈልግም ያው ኤክሶደስ የሚሉት ዘፈን ይዘፈኑ ተቀባዮቹ፣ እንደ ዴዝማን አላን ጠይቁ። ዴዝማን እንዴት እንደተቆጣቸው በደንብ ያልተቀበላችሁኝ ብለ፣ አዳራሹ ጢቅ ብሎ ሰው በሰው ሞልቶ ነበር። ውሸት ነው። ስንት ሰው እንደገባ ታውቃለች? ሀምሳ ሰው ለቦብ ማርሌይ ዘፈን ሀምሳ ሰው፣ ከሀምሳው ራሱ ሲጀምር ሰላሳው ጥለው ወጡ። ዝልል ዝልል ምናምን ጥጭ፣ ማን ያውቃል እንዲህ አይነት ዘፈን አውሬጌ ምናምን ብለ እንትን የሚያደርጉት ጥሩ። እኮ ባንም ሰው የሚያውቅ የለም የቀሩት እዛ እዛ ኢሲኤ ምናምን የሚሰሩ ሰዎች ናቸው። የውጭ ሀገር ዜጎች ያው ያውቁታል። እኛ ገር የህፃና ዘፈን ቢሆን እኮ ሰው ብዙ ይገባል። ሰለሰው ውልቀ ትጅ ምንድን ነው ሚለው ሰው ወይ ጥላውን ምናምን ነው አዳራሽ የሚያጨበጭበ። በቃ ያው ሰው እንትን አድርግና በጣም አዝነዋል። በዚህ እና ስቴዲዮም አልዘፍንም ብሎ ነበርና እና ዴዝማን ናቸው የተቀበሉት ያው ዴዝማን ቅድም ያልኳችሁ የኢትዮጵያ መቶ ሜትር ሪከርድ የሰበረ ነው 1973 ዓ ም የኢትዮጵያ ገበሬዎች ውድድር ሲካሄድ የሻሸመን የገበሬዎቹን ወክሉ ሄዱ እነሱ ገበሬ ማህበር ናቸው እዛ አዋሾ ቀበሌ ይባላል ከእነሱ ከፍሎ ጭሉ ሊያን ጭሉ ሌሊት የሚባል ቀበሌ አለ ሀማሴኖች አሉ ማለት ነው እነሱም ያው ገበሬ ማህበር ነው ያሉት እና የሻሸመን የገበሬ ነው ወክሉ የሸዋ ገበሬ ነው ወክሉ በኢትዮጵያ የገበሬዎች ውድድር ላይ የፎቶግራፉ ዳይታቸው እንዴት ርቋቸው እንደሄደ መቶ ሜትር ሪከርድ ቅንጭ ባል ሰበረ አሰማ ነው ገብረ እግዚአብሔር ነበር። አየር ኃይሉ ያዘ። እንደውም ሰዓቷን በትክክል አልጻፈትም። የሪከርድ ሪከርድ ትሆናለች። እኛ እኮ ያኔ ሩጡ ብለን ነበር መንግስት አልፈልገ ጃማይካዎቹ በኋላ ሮጡ አሸንፈው ኦሎምፒክ ላይ ትች ጃኖዊን ፎቶ ቢያሳዩ አለቀ ነገሩ። እና በዚህ የተነሳ ለኢትዮጵያ እንዳይሮጡ ተደርጎ ነበር። የጃማይካ ጃማይካ እንደዚህ አይነት ነገር ነበር የኢትዮጵያ ጃማይካ ተብሎ በ አስር ሺህ ሜትር አለኛ፣ መቶ ሜትር እኮ አንችልም። ስለዚህ ጃማይካዎቹ መወከል እችል ነበር። በጣም በመቶ ሜትር አንደኛ ነው። ደሞ ሻሸመኔ ገሞሮ ነው፣ ረብሻ ተነሳ። ወታደሮቹ አብዮት ጠባቂዎቹ የጃኖ ደጋፊ ስለሆኑ ነው እንደዚህ ያለው። እና ረብሻ ተነስቶ ተኩሶ በቃ ሲሮጥ ሲሮጥ ሲሮጥ በቃ ዴዝማን ሊገሉ ነው ምናምን ተብሎ ሮጦ ጠላቤ ገብቶ ሴትዮዋ ሳይወጥ በቃ ጭራቅ ነው ይመስላቸው፣ ፀጉሩ ቁጥርጥር ቆምጣ አርጎ ጥቁር ምናምን ያፓና ስፖርት መጽሐፍ፣ ጽፍ ያለው ቁጥር አንድ ቁጥር ቁጥር ሶስት አሁን ይወጣል ቁጥር ሁለት ላይ ይህን ታሪክ ታገኝታለች። ስለ ዴዝማን እንዴት አምልጦ እንደገባና ብዙ የደረሰባቸውን ችግር ማለት ነው። እና ዴዝማን ማለት እንግዲህ ይሄ ነው። እንግዲህ የገበሬ ማህበር ቡድን ነበራቸው። እነሱም እዛ ይጫወታሉ ማለት ነው። እንግዲህ ቦብ ማርሌይ እንግዲህ በዚህ አይነት ነው መንገድ፣ ሻሸመኔ መቶ በዚህ መንገድ አይተ ነው እኛም ጠልተ ነው የሀገር ውሪው በሙሉ ጠልቶት ነበር። አላነት ስለያዘብን ማለት ነው። ቦብ ማርሌይ የተወለደው ጃማይካ ነው። ሰፈራቸው የድሃ ድሃ ድሃ አራተኛ ድሃ በጣም የድሃ ሰፈር ነው። እናትዮ ድሃ የድሃ ድሃ ናቸው። ያው ከአንድ መርከበኛ እንግሊዛዊ ጋር ተገናኙ። ያው ቦብ ማርሌይ ተወለደ ማለት ነው። በኋላ እናትዮ አሜሪካ ሄደው ነበር፣ እና ና በቃ እዚያ አሪፍ ስራ አለ ነው ጀመረ በያጅ በቃ ሲበይድ አይኑ ፍንጣሪ አይኑ እንትናለ መግጠጭ አያስፈልግም ብሎ መጣ ወደ ጃማይካ ተመልሰ፣ ማለት ነው። እና አስር ጓደኛሞች አሉ ከነ ጓደኞች አንዱ አላን ነው ዴዚ ነው እነ ናቸው ግሩፕ አላቸው። ቦብ ማርሌይ የሚታወቀው በኳስ ነው። አላን ደግሞ በዘፋኝ ነው። በአራት ነገሩ ተቀያየረና አላንኩል ቅድም እንዳልኳቸው ኢትዮጵያ ብሔራዊ ቡድን ላሰልጥን ብሎ ጠይቆ ነበር። በጣም ጎበዝ ተጫዋች ነው። ፕሮሞተሩ እሱ ማለት ነው። እና ወደ ኢትዮጵያ እንግዲህ ከመጡ በኋላ ያው እሱ እዛ ቀረ፣ እነሱ እዚህ መጡ ማለት ነው። እና በዚህ መንገድ ነው እንግዲህ እዛ እንትን ጓደኝነታቸው ነበር። በጣም ጥብቅ ጓደኛሞች ናቸው። አሰፋ ፖል የሚባል ሯጭ ታውቃላችሁ? ጉግል አድርጉ። የጃማይካ የታወቀ ሁሴን ቦልት ነው የሚቀድሙ እና አሰፋ ፖል የሚባል አሰፋ እኮ የኢትዮጵያ ስም ነው። እንዲ ጃማይካ ሊሄድ ይችላል? ዝም ትላላችሁ። የአሰፋ የሚባል ስም ጃማይካ ሲሄድ አሁን እነሱን እንደ ሌላ እንዳስመለስ ስማችን ይመለስ አሰፋ የሚለው እንበል። በጣም የሚገርም ነገር፣ ግን ትክክለኛ እኮ ስም ነው። አሰፋ ፖል የሚባል አሰፋ በየነ ይባላል ቦ ማርሊ ቤተሰብ ውስጥ ነው ያደገው። እዛ ነው አጎቱ ናቸው እዛ የነበሩት እና አጎቱ ጋር የነበረው ያው በዛው እንግዲህ ቤተክርስቲያን አገልጋይ ናቸው። እዛ ኦርቶዶክስ ቤተክርስቲያን በጣም የታወቀ ነው እዛ ቤተክርስቲያን፣ ቄስ ሳቅ ይባላሉ። እሳቸው ናቸው ይዘውት ሄዱት። እሳቸው ጋር ያደገው እግ በብዛት ቦ ማርሊ ቤተሰብ ውስጥ ነው ያደገው እና ከቄስ ሳቅ ጋር ጓደኛ የነበረዋሉ ፖል የሚባሉ የአሰፋ ፖል አባት ማለት ነው። አሰፋ በየነም በጣም ነው የሚወዱት፣ በጣም እሳቸውንም በጣም ነው የሚወዱት እና ልጅ ተወለደ ባክህ አሰፋን ስለምወዱ በቃ ይህንን አሰፋ ልበለዋሉ። አሰፋ ፖል ተባለ። ው በመጨረሻ ታዋቂ ሯጮ የአሰፋን ማለት ነው። በጣም ምቀኛ ሁሴን ቦልት አንደኛ ስኖጠነ አሰፋ ቢበላ ኢትዮጵያ አሰፋ ሲባል የኢትዮጵያ ሯጭ ነው ምናምን እንላለን በኋላ እና አሰፋ በየነን ስም ነው አሰፋ ፖል የሚባለው። የለም ታሪክ የለ። ምናልባት እንዴት ሆነ የሚል የገረማችሁ ካለ አሰፋ የሚል ስም የጃማይካ ስም በሙሉ ታውቃላችሁ። ሚስትሩ ያሰፋ በየነን ስም ወስደው ነው። ግን ለአሰፋ ኮሚሽን ይከፍለዋል እንዴ? እንዲ ሲሮጥ ምናምን ውጤት ምናምን ሲያመጣ ክፍያው። እነ ዘለቀ ገሰሰና አዲስ ገሰሰ እኮ ጃማይካ ሄደው ነበር። ጃማይካ ሄደው በቃ ከቦምባር ቤተሰብ ጋር ተገናኝተው ዜጌ ማርሊን የቦብ ማርሊ ልጅ የእሱ ፕሮሞት በቃ እሱ እኮ ማናጀሩ ነበሩ። አዲስ የእሱ ማናጀሩም ነበር፣ ወደ 16 ዓመት አላውቅም። እስኪ ጠይቁት፣ አዲስ ሊነግራቸው ስንት ዓመት ማናጀሩ እንደነበረ ማለት ነው። እና እነሱ እዛ ጃማይካ ሲገቡ በቃ የመጀመሪያ ኢትዮጵያውያን ብሎ ነበር። ትች ተቀድማችኋል፣ አሰፋ አለ። አሰፋ ቀድማችኋል ማለት ነው። እና ያው እንግዲህ እነሱም እዛ ሄደው ያው የሬጌን በጣም አጠፉት ማለት ነው። ይሄ የቦብ ማርሊ የሚባለው ሰውዬ እዚህ በመጣ ጊዜ ከመኩሪያ ጋር ሊቀረጽ ነበር። መኩሪያ እንግዲህ ታውቁታላችሁ፣ የታወቀ ዝነኛ አንበሳ ነው። የጃንሆይ አንበሳ የሶስተኛ ሻለቃ አንበሳ ነው። ንጉሱ ሞታል። የቀረው እሱ ነው። ዘውድ ጠባቂ የሚባል ዘውድ ጠባቂ የሚባለው እኮ አንበሳው ነው። ሞ አንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ሥዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ምናምን ይባል ነበር። እና ዘውድ ጠባቂ ነው። ጀማይካዎች ሚዙ ፎቶ የንጉሱና አንበሳ ነው። እና አንደኛ የመጣው እሱ ነው። እና የሚቀርጹት ልክ እሷውን ይቀረጽና ክሊፑ ላይ ይለቀቃል። በቃ የጃንሆይን ያኔ ደርግ አበደ አበደ በቃ ግን ያው ስልክ ሲደዋውሉ ደረሱባቸው። ወኪሎቹ ከገብሬ ጋር ሲደውሉ ደረሱባቸው። ከዛ በኋላ አንበሳው የሚሞተው እኮ ከዛ በኋላ ነው። ቦብ ማርሌይ የሚሞተው ከዛ በኋላ ነው። ይሄ ሌላ እጅ ያለበት ላችሁ ፈልጌ አይደለም። ይሄ እኔ አላውቅም፣ ግን ይሄ ምንድን ነው ኮንስፓይረሲ ቲዮሪ የሚባል አይደለም? የሴራ ምናምን እንደዚህ በያችሁ ልትወስዱ ትችላላችሁ። እንግዲህ ቦብ ማርሌይም እንግዲህ አዲሱ ዘፋኝ አልነበረ። እንግዲህ ፈረንሳይ ሀገር ኳስ ሲጫወት እግሩ ላይ ትንሽ ቁስል ተገኘ። ኳስ ሲጫወት አደጋ ደርሶብን አጠመቁት እንግዲ እንግዲህ የክርስትና ስሙ ብርሃነ ስላሴ ነው የሚባለው። ባለፈው ቻ የሆነ ሰው ሲናገር አሰፋም አንዱ ሲናገር ሰምቼዋለሁ። እና አጽሙን ለማምጣት ጥረት እየተደረገ ነው ምናምን ብላ። ከመጣ ግን ያው አዲስ አበባ እንዳይቀበር ሻሸመኔ ነው መቀበር ያለበት። እዛ ነዋ ዘመኖጁ ያሉት ማለት ነው እና ሻሸመኔ ቱሪዝም ይደረጋል ማለት ነው። እና እንደዚያ ይደረጋል። በጥይት መመታቱን ታውቃላችሁ። ማርሌይ እኮ በጥይት ተመቷል። ሁለት የፖለቲካ ፓርቲዎችን አስታርቃለሁ ብሎ አንደኛው ከሱም ሚስቱ እ ጀርባ ማናጀሩ ነው። በጥይት እንደዛ አድርጎ እንግዲህ መጥቶ ዘፍናል። ቦምባሪ በጣም ጎበዝ ዘፋኝ ለሰላም ማለት ነው። እና እንዲህ አይነት ዘፍናል። ሪታ ማርሊ መታ ነበር እዚ ቦምባሪ ሰባኛ ዓመት እንግዲህ እኮ ገርሞኛል። የሰባኛው የሰባኛውም ሲከብር ያ ሁሉ ሰው በጣም አብዮት አደባባይ ወጡ። ያ የመጣው ሰውዬ ነው እንደዚህ አይበልኛ። አንተ ዝም ያለው በቃ ይረሳለ፣ ትክ ድራሽ ይጥፋ ያለው እሱ ነው። እንደዚህ ይያረውት እያለ በጣም ገርሞ ነበር እና ያ ዝነኛ ዘፋኝ ነውና፣ ሪታ ማርሊ ዛ የመጣች ጊዜ በግ ተገዝቶ ታርዶ፣ ከዛ ደወለች ለእና ሰፈር አሬ በጋራጁ እኮ ስጋውን በሙሉ ጥሎት ዝም ብሎ ማሆን ነገር ነው ያመጣው። ለካለ ከሚጣለውን ነገር የሚፈልጉት እነ ሾሆና ጭንቅላት አንጀት ምናምን ነገር እንደዛ። ከዛ ሲመጡ ሲታይ በቃ እኛ የምፈልገው ብዙ ጋር አለ እሱን አይፈልጉት ለካን ነው የሚፈልጉት። በነገራችን እኔም ራሴ እኳ ቃሉ ሻሽመኔ ሾሆና ምናምን ነው የሚፈልጉት፣ ስጋ አይገዙም። አንዴ እንደውም ቺካ የሚባለው በትልቅ ቦርሳ ሾናም ተሸክሞ ቺሽን የያዘ ብሎ አብ ጥበቃዎች በእጅ ወደላይ በቃ መተረየ ስነቱ ሲፋታ ሾናትንትልብ ረጅም አውጥተው ነው ውሻ ውሻ ታንክ። እንግዲህ ቦብ ማርሌይን በተመለከተ ይህን ብያለሁ። እናንተ የምትሉትን እንግዲህ በዛ በኩል ጠሽ ጠሽ አድርጉ። እንግዲህ እስከዛሬ የሚሄደውን ፕሮግራም በተመለከተ አስተያየቱን አይቼዋለሁ። የበለጠ ደግሞ ያስፈልጋል፣ ጠሽጠሽ አድርጉ። የዛሬ ፕሮግራሜ እንግዲህ ይህን ይመስላል። ደስ ካላችሁ ኮሜንት ማድረግ ትችላላችሁ ደስ ካላላችሁም ያው እንግዲህ በዛ ጻፍ ጻፍ አድርጋችሁ አሪፍ አርግ ነው እኔ እናንተ እንግዲህ ገጭ ብዬ እዚህ እንድገኝ ያደረጉት ካሜራማኖቻችን ናቸው ለእነሱም ሞቅ ያለ ጭብጨባ እንግዲህ ፕሮግራሜ ተጠቃላል ሳምንት እመለሳለሁ ቻው